ልጅ፣ እንዴት አባሽ ደፋር ሁቶኝ ነው ስልክሽን መኝታ ቤት አሰላሙ አለይኩም ራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናል የተከታታዮች እንዲድናቸው ሰላም ናችሁ። እንዲ ክርስቲያኑ ገኖቼ ሰላም ብያለሁ ሁላችሁም ብያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው እንግዳ ክፍል አስራ ሶስት እየላችሁ መጥቻለሁ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ በማድረግ የተሰብ ሆኑ። ነባሮቹም ላይክ፣ ሼር እያረጋችሁ አበረታቱኝ እላለሁ። እንግዲህ ክፍል አስራ ሁለት እያየ ነው የትዬ ሔሉ እንግዲህ በጭካኔ ታዱን በጥፊ እንዳጨውላቻት አይተን ነበረ። ዛሬም ደግሞ እንቀርጋይ እንዳያዘቻት አይተናል እና ታዱ ምን ፈልገሽ ነው ወደ ክላሴ የገባሹ? ምን ፈልገሽ ነው እዚ ቤት መተሽ ስልክሽን ጥለሽ የወጣሹ? ምንን ፈልገሽ ነው? ምንን ልታደርጌ አቅደሽ ነው ብላ አንቃ ያዘቻት። ታዱም አረ ምንም አልፈለኩም እኔ ስልኬንማ እዚ ረስቼ ወጣሁኝ እንጂ ምንም በማያውቀው ሁኔታ ብላ መለሰችላት። አሁንም ደግመሽ እኔን ትጠይቅኛለሽ በሚል ስልኳን ወረወረቻት። እሷንም እንቅ አድርጋ አልጋው ላይ ወረወረቻት። ታዱም የሚውጣት ነገር የምታደርገው ነገር ጠፋባት። ትላንትናም ደውላ ላይ የጠራኝ ለዚህ ነው እንዴ? ልጇም ደውላ እንደጠራቻት አይተን ነበረ። አይ ደውላ የጠሩኝ ለዚህ ነው እንዴ ብላ ተገረመች። እንዲሁም በጥፊያ ጮለቻት ፊቷ በደም ተለዋውጦ አይኗም በደም ተለዋውጦ የምታደርገው ጠፋባት። ከዛም አይ ስልኳ ውስጥ ደግሞ ምንም ነገር ሳታይ ሪካርዶቹንም ሳታይ ምንም ነገር ሳትከፋፍተው አንስታ ሰጠቻት ስልኳንም። ዛ ይዛሽ ውጪ ከዚህ አይንሽን እንዳላይሽ ካሁን በኋላ እዚ ስትደርሺ እንዳላይሽ ብላ አስወጣቻት። እሷም እግሬ አውጭኝ ብላ ወጥታ ልጇ ጋር ሄደች። ልጇ ጋርም ስትገባ ደግሞ እየጠበቀችኝ ነው ብላ ሄዳ ነበረ። ግን እሷም ደግሞ ልጇ በእንባ ተውጣ እያለቀሰች አገኘቻት። ምነው ጓደኛ ብላ ብጠይቃትም ልትነግራት ግልጽ ልታደርግላት አልቻለችም። ምነው ብላ ደጋግማ ጠየቀቻት። እሷም ተነስታ እረ ምንድን ነው? እኔ አላምርም እንዴ? እኔ ቆንጆ አይደለውም እንዴ አቋሚም ጥሩ አይደለም እንዴ? ብላ ብድግ ብላ አሳየቻት። እረ፣ ታዱም ተገርማ ክትክት ብላ ሳቀች። ምን ነው እንዴ? ምን ማለት ነው? ምንም ጥያቄሽ አልገባኝም ብላ መለሰችላት። እሷም ኧረ እባክሽ። እንዲሁም እሷ ደግሞ ያው ዳኑን ስለምትወዳው ከኑኑ እሱን ልታስመልጥና ልትወስደው ስለምትፈልግ እሱ ደግሞ ኑኑን ስለሚወዳት ስለ ቀናች ነው ያው እኔን አልወደደኝም፣ ምኔን ጠልተው ነው እኔ ቆንጆ አይደለሁም እንዴ የሚለው ነገር ነው። ታዱም አንስታ፣ እንዴ አንቺ እሱን ተወጀዋለሽ እንዴ? ታፈቅሪዋለሽ እንዴ? ብላ ጠየቀቻት። እሷም ግልጽ አረገችላት። አይ ብዙም ግልጽ ባታረግላትም ያው ጫፍጫፉን ነገረቻት። ወይኔ እንደምትወደውማ ግልጽ ነው፣ እንደምትወጀው ግልጽ ነው፣ ታስታውቂያለሽ እኮ ለምንድን ነው በቃ ከኑኑ ጋር ለምን ፒስ አትሆኝም ብላ ነገረቻት። እሷም ደግሞ ታዱ መኩን እጅጉን ስለምትወደው በጣም ትወደዋለች። ሄዳም እንግዲህ መኩን ፈላልጋ ያለበት ሄዳ እንዴ ከገጠር ስለመጣ በጣም ደስ ብሎና ምን ነው እንዴ ገጠር ናፍቁክ ነው እንጂ ሄዳ የጠፋሀው ብላ ጠየቀችው። እሱ ግን በእህቱ መጥፋት ስላሳሰበው ነው ጭንቀት ውስጥ ስለሚገኝ ምንም መልስ አልሰጣትም። እንዴ ደጋግማ ጠየቀችው። እንዴ እህቴ ምንድን ነው ያለንበት ሁኔታ አታውቂም እንዴ? ምንድን ነው ደጋግመሽ ጥያቄ ደጋገምሽብኝ እኮ ብሎ መለሰላት። እሷም ደነገጠች። አይ እኔ እኮ ይሄንን በቃ ሀዘናችሁን እኮ ላረሳሳችሁ ስለፈለግኩ ነው ብላ መለሰችለት። አሁንም ደግማ ሄደች። አይ ቡና ላፍላልን እንዴ ብላ አራታቸው ቁጭ ባሉበት እሱን ጠየቀችው። እሱም ደግሞ አይ እኔ አመሰግናለሁ አልጠጣም አላት። እሷም ደግሞ አይ መሲም ደግሞ ተገረመች። እንዴ ይሄ ልጅን ለምን ትከታተለዋለች ብላ እንግዲህ ለመሳቅም ሞከረች። ያው ሀዘኑ ውስጧ ሀዘን ቢሆንም የምታደርገው ነገር የምታደርገው ሀረካት ስላሳቃት ፈገግ አለች። አይ ምንድን ነው ብላ ብጠይቃትም ምንም ስላወቀችባትም ደግሞ ታዱም ነቅታለች ታዱም ደግሞ አይ ቡና እንደማጠጭ አውቃለው። እኔ ለማን ነው ላፍላብድው? አይ ለሁላችሁም እኮ ነው ላፍላላችሁ ነው ያልኩት ብላ መለሰችላት። አይ እሱም ደግሞ አንጠጣም ብሎ ጥሎ ሲወጣ አሁንም ደግማ ፈላልጋ ሄደች። አጠገባችሁ ቁጭ ልበል እንዴ ብላ ጠየቀቻቸው። እንዴ ሰላምም ተገረመች። እንዴ ይህች ልጅ ምንድን ነው የምትለው? እንዴት ነው ለምንድን ነው ይሄን ነው ወንድሜን የምትከታተለው የሚለው ነገር ጥያቄ ሆነባት። አጠገባቸው ሄዳ ቁጭ አለች። እንዴ ኑኑ እንደማት አልተገኘችም? እንዴ ስለ እሷ ምንም መረጃ የሰማቸው ነገር የለም እንዴ? ብላ ጠየቀቻቸው። አይ ምንም አልተገኘም አላት። እሱም ድብርት ውስጥና ሐዘን ውስጥ ሐሳብና ጭንቀት ውስጥ እንዳሉ፣ እንዴ እንዴት ነው ማይገባት እቺ እያየችን እየሰማች እንዴት ነው እንደዚህ አይነት ጥያቄ የሚጠይቀን? ብሎ ጥሎ ወጣ። ሰላምም እዛ ሆና እንግዲህ የመደው ደግሞ የሄለን ልጅም ሄዳ አጠገቡ ቁጭ አለች። አይ እሱ ግን ሀሳቡ ያለው ጭንቀቱ ያለው ሀሳቡ ሁሉ ኑኑ ጋ ነው። እሷ ተጠግታ እንግዲህ እጁን አንስታ አንገቷ ላይ ብታደርግም ምንም ብታደርግ ልታወያው ልታዝናናው ብትሞክርም ልታናግረው ብትሞክርም አላናግራትም። ምክንያቱም ሀሳቡ ሁሉም ኑኑ ጋር ስለሆነ ማለት ነው። እሷ ደግሞ እጅጉኑ ስለምትወደው በጣም አዘነች። ስላላወራትና ስላሳቃት ስላለው ያያት ምንም ነገር ምንም፣ ዝም ብሎ አንገቱን ደፍቶ ሀሳቡ ያለው ሁሉ ኑኑ ጋ ነው። እሷ ግን እጅጉኑ ትወደዋለች። እሱ ግን መውደድ አይደለም ዞር ብሎም አላያትም። ይህም ሆነው ኑኑ የምትፈታበት እና የምጠፋበት መንገድ ሲሰሙና በድንጋጤ ሄደው ሁላቸው የሚያደርጉት ነገር ጠፋባቸው። ጥግ ጥግ ይዞ ቆመው አፍጦ ያሉ እንዴ ወንድሟንም አታ ስትሰማው ምንም ነገር አልተሰማቸውም። እችም ታዱ እሷም እንግዲህ የምትወደው መኩ ስለሆነ አይኗ ሁሉ መኩ ጋ ነው። እሱ ከመቼ መቼው ቢያወራኝና ከመቼ መቼው ቢጠጋኝ እያለች አይን አይኖቹን ታያለች። እሱ ግን ዞር ብሎም አያያትም። ምክንያቱም ሐሳብ ውስጥ ነው። እሱ ኑኑ የምትፈታበት መንገድ ና የምትገኝበት መንገድ እያሰበ ና እያፈላለገ ነው እሷ ግን የምታወራው ሌላ ነው። የምታመጣው ሀረከትም ሌላ ነው። እሱ ግን ሊያዋያትም ሊያያትም አልፈለግም። እንግዲህ ውድ ቤተሰቦቼ ዛሬ ይዤላቸው የመጣሁት ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛ።